የእነሱ ማንነት ባህሪያቸው መዋሸት ነው፣ ግብዝነት ነው፣ ያልኖሩበትን ህይወት ማስመሰል ነው እና በዚህ አይነት አካሄድ መሄድ እጅግ አደገኛ መሆኑ መጠንቀቅ እንዳለባቸው ኢየሱስ አስጠንቅቆ ይናገራል። ብዙ በጣም ጥሩ ይሰብካሉ፣ ጥሩ ያስተምራሉ፣ ጥሩ በቃ የእግዚአብሔርን ሀሳብ የሚገልጡ የሚመስሉ ሰዎች እነዚያ ሰዎች ስትጠጉ ኢየሱስ እንደተመለከተ ግብዝነት ያለባቸው ሰዎች ባህሪያቸው በአሁኑ ዘመን በምንድን ነው የሚገለጠው ስባል ከነሱ በስተቀር ሌላው እንዳይታይ በመግፋት ሰላም ለእናንተ ይሁን፣ ቅዱሳን እንዴት ናችሁ? ዛሬም የእግዚአብሔርን ቃል ጌታ የሰጠኝን የወንጌሉ ክፍል ላይ ከሉቃስ ወንጌል ምዕራፍ 12 ከቁጥር 1 እስከ 12 ያለውን አነብና ከዛም በኋላ ጸልየን የቃሉን ሀሳብ እናያለን። በዚያን ጊዜ የህዝብ አእላፋት እርስ በራሳቸው እስኪረጋገጡ ድረስ ተሰብስቦ ሳሉ ለደቀ መዛሙርቱ እንዲህ ስል ጀመረ፣ አስቀድማችሁ ከፈሪሳውያን እርሾ ተጠበቁ፣ እርሱም ግብዝነት ነው። ነገር ግን የማይገለጥ የተከደነ የማይታወቅ የተሰወረ ምንም የለም። ስለዚህ በጨለማ የምትናገሩት ሁሉ በብርሃን ይሰማል፣ በእልፍኝ ውስጥ በጆሮ የምትናገሩትን በሰገነት ላይ ይሰበካል። ለእናንተ ለወዳጆችህ እላቸዋለሁ ሥጋን የሚገድሉትን በኋላም አንድ ሰው እንኳን የሚበልጥ ሊያድኑ የማይችሉትን አትፍሯቸው እኔ ግን የምትፈሩትን አሳያችኋለሁ ከገደለ በኋላ ወደ ጋነም ለመጣል ስልጣን ያለውን ፍሩ አሁን እላችኋለሁ እርሱን ፍሩት አምስት ድንብጦች በአስር ሳንቲም ይሸጡ የለምን ከእነርሱም አንድ እንኳን በእግዚአብሔር ፊት አትረሳ ነገር ግን እናንተ የራሳችሁ ጸጉሩ እንኳን የተቆጠረ ነው እንግዲያስ አትፍሩ ከብዙ ድንብጦች ትበልጣላችሁ እላችኋለሁ በሰው ፊት የሚመሰክርልኝ ሁሉ የሰው ልጅ ደግሞ በእግዚአብሔር መላእክት ፊት ይመሰክርለታል። በሰው ፊት የሚክደኝ በእግዚአብሔር መላእክት ፊት ይካዳል። በሰው ልጅ ላይ ቃል የሚናገር ሁሉ ይሰራይለታል። በመንፈስ ቅዱስን ግን የሚሳደብ ግን አይሰራይለትም። ወደ ምኵራባቸው፣ ወደ መኳንቶቻቸው፣ ወደ ገዢዎቹ ሲጎትቷችሁ እንዴት ወይም ምን እንድትመስሉ ወይም እንድትናገሩ አትጨነቁ መንፈስ ቅዱስ በዚያን ሰዓት ልትናገሩ የሚገባችሁን ያስተምራችኋልና፣ ይላል። እንጸልይና የቃሉን ሀሳብ እናያለን። ያለን በሰማይና በምድር ሙሉ ስልጣን ያለ እግዚአብሔር አምላካችንና አባታችን ሆይ አንተ በቃሊ ታማኝ ነህ፣ በስራ ሁሉ ጻድቅ ነህና ቃሊን በህይወታችን ላይ እንድታጸና፣ መንፈስ ቅዱስ በዚህ ሰዓት በሚሰሙት ሁሉ ላይ ጸጋ ለእኔ ደባዳ የቃሊን ደጅ እንድትከፍት አባቶይ ከቃሊ ከሚገለጠው ከዚህ ከሚመጣው ቃል የተነሳ ለእያንዳንዳችን ፈውስ እንዲሆን ከዓለም ዳርቻ በዚህ ጌታ ሆይ ዩቱብ ቻናል ላይ የሚመለከቱ ሁሉ ከዚህ ቃል እውነት የተነሳ ህይወታችንን ጌታ ሆይ አገልግሎታችንን እንቅስቃሴያችንን ሁሉ መፈተሽ እንድንችል እንድትረዳን እኔ ጸልያለሁ። ክብር በሰማይ በምድር ላንተ ይሁን ሕያው በሆነ ተስፋችን በኢየሱስ ስም አሜን። የእግዚአብሔርን ቃል ከእናንተ ጋር አሁን ሉቃስ ወንጌል ምዕራፍ 12 ላይ ቁጥር ከአንድ እስከ 12 ያለውን አንብብ ያለው የቃሉን ሀሳብ እንደምንመለከተው፣ ገና ሲናገር አንድ ነገር ይላል ኢየሱስ ክርስቶስ። ገና ከቁጥር አንድ ላይ በዚያን ጊዜ የህዝብ አእላፋት እርስ በራሳቸው እስኪረጋገጡ ድረስ ተሰብስቦ ሳሉ ለደቀ መዛሙርቱ ለተከታዮቹ እንዲህ ይል ጀመረ ይላል አስቀድማችሁ ከፈርሳውያን እርሾ ተጠበቁ ካለ በኋላ እርሱም ግብዝነት ነው ይላል እንግዲህ የቃሌ ርኢስ ምንድን ነው እዚህ ጋር የእግዚአብሔር ቃል ርኢስ አድርጌ የተጠቀምኩት ከማስመሰል ህይወት መጠንቀቅ ደግማለው ከማስመሰል ህይወት መጠንቀቅ እዚ ጋር ኢየሱስ ክርስቶስ ከፈርሳውያን እርሾ ተጠበቁ ያ ምንድን ነው ስል ግብዝነት ነው ይላል እና ብዙ ጊዜ በሃይማኖት ስርዓት የሚመላለሱ የፈርሳውያን ግብዝነት ኢየሱስ በፈርሳውያን ላይ በግብዝነታቸው ይነቅፋቸው ነበረ፣ ይናገራቸው ነበረ። ያ ደግሞ በፈርሳውያን ላይ የነበረ ግብዝነት በተከታዮቹ ላይ በደቀ መዘምርቱ ላይ እንዳይገለጥ በህይወታቸው ላይ በአገልግሎታቸው ላይ ማስመሰል እንዳይኖር ማስመሰል እንዳይኖር ውስጥ ማስመሰል እንዳይኖር ያስጠነቅቃቸዋል። ስለዚህ አሁን ጥቂት ነገር ስለ ግብዝነት ግብዝነት ማለት ምን ማለት ነው የሚለውን ሀሳብ ከቃሉ ሀሳብ ስናይ ግብዝነት ማለት ምን ማለት ነው? ግብዝነት ማለት በአንደኛ፣ ግብዝ ማለት ምን ማለት ነው? ያልሆኑትን ሆኖ መገኘት አንድ ሰው ያልሆነውን ነገር ሆኝ ያለው ብሎ ካወራ ወይ ያልሆነው ነገር ሆኝ ያለው ብሎ ከተናገረ ግብዝ ነው ማለት ነው። ያ ለምሳሌ በውስጣቸው ድብቅ ኃጢአት እያለ፣ ስግብግብነት እያለ፣ ኢ ግብዝነት እያለ ቅንአትና ሌሎችን ጽድቅ ያልሆኑ ነገሮች በህይወቱ ላይ እያለ እንደገና በህዝብ ፊት እግዚአብሔርን የሚፈራ ሰው መስሎ መገኘት ልኬ ፈሪሳውያን ህይወት ነበረ። በአለባበሳቸው በሚያደርጉ ነገሮቻቸው በጣም ከበርት የሆነ ስፍራ በመገኘት ቃላቸውን በመለዋወጥ በመናገር ጻድቅ ይመስላሉ። በህዝብ ዘንድ በቃ በጣም የተፈሩ ናቸው። በሸንጎ በምኩራብ የተፈሩ ናቸው። ግን ኢየሱስ ሲመለከት የሚያደርጉ ውጫዊ ሽልማት እንጂ ውስጣዊ አልነበረምና ግብዝነታቸውን ኢየሱስ ይነቅፋል። ብዙ ጊዜ ኃጢአተኞችን፣ ቀራጮችን ኢየሱስ ክርስቶስ ምህረትን ያደርጋል ይራራል፣ ለሰው ልጅ ያዝናል። ግን የእነዚህ የፈሪሳውያን ግብዝነት ያስቆጠው ነበረ። ለምን ያልሆኑትን ሆነናል ስለሚሉ ማስመሰል ማንነት ውስጥ ስላላቸው። ስለዚህ ግብዝነት ማለት በቃ ምን ያልሆኑትን ሆኖ መገኘት፣ ምንም ያልሆኑትን እንደሆኑ አርጎ ማየት እንደገና ደግሞ በውስጣቸው የተደበቀ ኃጢአት እያለ ይሄ ስግብግብነትን እያለ እንደገና ቅንዓት እያለ ጽድቅ ያልሆኑ ነገሮችን ተሸክመው እያሉ በሕዝብ ፊት ግን እግዚአብሔርን የሚፈሩ ሰዎች መምሰል ቃሉን አሁን ዛዊ ከማድረጉ በፊት ቃሉ ሀሳብ ላይ ያለው እና እግዚአብሔርን የሚፈሩ ሰው ሆኖ እግዚአብሔርን የሚፈራ ሰው ታማኝ ክርስቲያን መስሎ መገኘት ያስ ግብዝነት ነው። ስለዚህ ኢየሱስ ተከታዮች የምንለን ተጠንቀቁ፣ ከነሱ እርሾ በአገልግሎታችሁ በህይወታችሁ ላይ ማስመሰል እንዳይኖር ከማስመሰል ህይወት መጠንቀቅ እንዳለባቸው ያስጠነቅቃል። ግብዝ ግብዝ ሰው ምን ይሆናል? ሰው ውጫዊ የሆነ ጽድቅን በመፈጸም በብዙ መልኩ አታላይ ነው። ግብዝ ግብሰው ውጫዊ የሆነ ሽልማት በአለባበሳቸው፣ በንግግራቸው፣ በአካሄዳቸው በጣም ማስመሰል አላቸው። ሌላ ሁለተኛ ግብዝነት ማለት ምን ማለት ነው ስባል እየዋሹ የሚኖሩበት ህይወት ስለሆነ የውሸት አባት ከሆነ ከዲያብሎስ የሆነ ማንነት በህይወታቸው አለ። ይሄ እየዋሹ የውሸት አባት የሆነ ከሴጣን ጋር አብረው እንደሚሰሩ ኢየሱስ ተናግሯል። ለምንድን ነው ይሄ ግብዝነት ባህሪ የማን ነው ስባል፣ የዲያብሎስ ነው። ስለዚህ ግብዝነት ይህንን ፈሪሳውያንን ስናገር ኢየሱስ ምንድነው ከሰይጣን ጋር አብሮ እንደሚሰሩት ህብረት እንዳላቸው ይናገራል። ዮሐንስ ወንጌል ምራፍ ስምንት ለቁጥር አርባ አራት ላይ ማንበብ እፈልጋለሁ። ይሄ ቃል ከየት መጣሽ እንዳትሉ ኢየሱስ ክርስቶስ በሚያስተምርበት ሰዓት ላይ የተናገረው ቃል ነው። ዮሐንስ ወንጌል ምራፍ ስምንት ቁጥር አርባ አራት ላይ እንደዚህ ይላል። አርባ አራት ላይ እንደዚህ ይላል። እናንተ የአባታችሁን የዲያብሎስን የዲያብሎስ ናችሁና የአባታችሁን ፍላጎት ለመፈጸም ትሻላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበረ። በእርሱ ዘንድ እውነት ስለሌለ በእውነትም አልጸናም። እርሱ ሐሰተኛ የሐሰት አባት በመሆኑ ሐሰትን ስናገር የምናገረው ከራሱ አፍንቶ ነው። እኔ ግን እውነትን ስለምናገር አታምኑኝም። ከእናንተ ስለ ኃጢአት ማስረጃን ሊከሰኝ የሚችል አለን? እውነትን የምናገር ከሆንኩ ለምን አታምኑኝም? ከእግዚአብሔር የሆነ እግዚአብሔር የሚለውን ይሰማል። እናንተ ግን ከእግዚአብሔር ስላልሆናችሁ ልሰሙኝ አትችሉ። እርሱ ሐሰተኛ የሐሰት አባት ነው፣ ከመጀመሪያ ከራሱ የሆነ ነገር የሚናገር ነው። እየዋሸ ይናገራል፣ በማስመሰል ይናገራል። መዋሸት እውነት ከሆነው ከእግዚአብሔር ሐሳብ ጋር የሚቃረን ኃጢአት ነው። ስለዚህ ግብዝነታቸውን ኢየሱስ ይነግፋል። ሌላው በጣም የሚገርመኝ ነገር እዚህ ጋር ስናገር፣ ሶስተኛ ግብዝነት ማለት ምን ማለት ነው ሲባል፣ ግብዝነት ማለት ግብዝነት የተደበቀ ኃጢአት ሁሉ በዚያ ሰው ህይወት ላይ እያለ ባይሆንም፣ ነገር ግን በፍርድ ቀን መገለጡ እንደማይቀር እያወቀ በድብቅ ኃጢአቱ ፀንቶ የሚኖር ሰው ማንነት ማለት ነው። ስለዚህ ከግብዝነት ህይወት መጠንቀቅ እጅግ አስፈላጊ እንደሆነ ኢየሱስ ይናገራል። አራተኛ ግብዝነት አንድ ሰው እግዚአብሔርን እንደማይፈራ ግብዝነት ህይወት ያለበት ሰው እግዚአብሔርን እንደማይፈራ ዳግም ልደት ኢየሱስ ክርስቶስን አውቄያለሁ ህይወቴ፣ ድኗል እሱን የህይወቴ ጌታ አድርጌያለሁ ብሎ የተቀበለ ማንነት በውስጡ ላይ ከእሱ ጋር የጸና ህይወት አለመኖሩን ያሳያል። የመንፈስ ቅዱስ ሙላት በውስጡ ስለሌለ ያ ሰው ሁልጊዜ ግብዝ ነው። ግብዝነት በዚህ ያሳያል። ግብዝነት የተደበቀ ኃጢአት ሁሉ በዚህ ዓለም በህይወት እያሉ ባይሆንም ነገር ግን በፍርድ ቀን እግዚአብሔር እንደሚፈርድ በግብዞች ላይ መጽሐፍ ቅዱስ ይናገራል። ይህንን ከመጽሐፍ ቅዱስ አንድ ቦታ ልናነብ ፈልጋለሁ። እንደዚህ ይላል ሮሜ ምዕራፍ ሁለት ላይ የእግዚአብሔር ቃል ሮሜ ምዕራፍ ሁለት ላይ እንደዚህ የሚል ቃል አለ ሮሜ ምዕራፍ ሁለት ላይ ሮሜ ምራፍ ሁለት ከቁጥር 16 ላይ እንደዚህ ይላል ቃሉ ሲናገር እንደዚህ ይላል፣ ይህም እግዚአብሔር በኢየሱስ ክርስቶስ እኔ በወንጌል እንደተማርኩት በሰው ዘንድ የተሰወረውን በሚፈርድበት ቀን ይሆናል። አሁን እዚህ ጋር ጳውሎስ ስናገር ለሮም ክርስቲያኖች እግዚአብሔር በኢየሱስ ክርስቶስ እኔ በወንጌሉ እንደተማርኩት ይላል። አያችሁ ለዚህ ነው ፈርሳውያን እርሾ ተጠበቁ ሲባል የእነሱ ማንነት ባህሪያቸው መዋሸት ነው፣ ግብዝነት ነው፣ ያልኖሩበትን ህይወት ማስመሰል ነው። እና በዚህ አይነት አካሄድ መሄድ እጅግ አደገኛ መሆኑ መጠንቀቅ እንዳለባቸው ኢየሱስ አስጠንቅቆ ይናገራል። ይህን ማድረግ ግዴታ ስለሆነ ከግብዝነት ህይወት ከማስመሰል ህይወት መጠበቅ አስፈላጊ ስለሆነ ይህን ይናገራል። ሌላው ደግሞ ጳውሎስ የሚገርም ነገር ቆረንቶስ ላይ አንድ ነገር ይላል አንድ ያ ቆረንቶስ ምዕራፍ ሶስት ላይ ቁጥር አስራ ሶስት ላይ እንደዚህ የሚል ቃል አለ በእሳት ስለሚገለጥ ያ ቀን፣ ያሳያልና የእያንዳንዱ ስራ እንዴት እንደሆነ እሳቱ ራሱ ይፈትናል። በግብዝነት ህይወት ማስመሰል ያልኖሩትን እያለው ነው ብሎ መናገር ያቀለ እያንዳንዱ ስራው ሕይወቱ አካል ይፈተናል፣ ይላል። ለዚህ ወገኖቼ አንድ ጥያቄ አለኝ። ግብዝነት በእግዚአብሔር ዘንድ ያስጠነቅቃል። ኢየሱስ ደቀ መዛሙርቱን እንደዚህ ይላል፣ ተጠንቀቁ፣ ከማስመሰል ህይወት ተጠንቀቁ። ገና ስናገር ከፈሪሳውያን እርሾ ተጠበቁ። የእነሱ ምንድን ነው? እርሻቸው ግብዝነት ነው፣ ማስመሰል ነው። ያልኖሩትን ኖረናል ብሎ መናገር ነው፣ በሰው ቦታ ከበሬታ ስፍራ መገኘት ነው፣ ድምፅ መቀያየር ነው። ይህንን ያልኖሩትን ሆኖ መገኘት በእግዚአብሔር ዘንድ እንደሚያስጠይቅ ኢየሱስ የሚናገራቸው ነገሮች ምንድናቸው? የሚነግራቸው ከሚሰሩት ወይም ከሚያስቡት ካልሰሙት ይህንን የተናገረውን ቃል ማይሰማ ሰው ኢየሱስ ያስተማረውን የወንጌሉ ክፍል የሚያስተምረው አለመኖሩ ግብዝነት ማለት ነው። የሚናገሩትን ካልኖሩ የሚሰሩትን የሚያደርጉትን ነገር በሕይወታቸው ለማይተገብሩ ከሆነ ያ ግብዝነቱ ያ ስውር ኃጢአት ስለሆነ ለክርስቲያኖች ምንድን ነው ምነው፣ እጅግ አደገኛ ከሆነ ኃጢአት አንዱ ነው። ማስመሰል ያልሆኑትን ሆነናል ማለት ቃልን አጣፍጦ የትውልድን ልብ ለመርታት የትውልድን ልብ ለማቅለጥ መናገር የሚሰብኩትን እና የሚናገሩትን ሳይኖሩ እንደኖሩ አድርጎ መናገር በጣም አደገኛ የሆነ ኃጢአት ነው። ክርስቶስን ከሚከተል ሰው ክርስቶስን አገለግላለሁ ሰው የክምል ሰው የማይጠበቅ ማንነት ስለሆነ ከፈሪሳውያን እርሾ የምኖሩ ተጠበቁ። ወገኖቼ ለክርስቲያኖች የአደገኛ ኃጢአት አንዱ ነው። ሁላችንም በሰው ፊት የበለጠ መንፈሳዊ ለመምሰል በሰው ፊት መንፈሳዊ ለመምሰል፣ ስለዚህ ይሄ አደገኝነትን መጣል አለባችሁ ይላል እዚህ ጋር ቃሉ ላይ ስናገር። ሌላው ቃሉ ክፍል ላይ ግብዝነት አንድ ሰው እግዚአብሔርን እንደማያፈቅር ያሳያል። አንድ ሰው ግብዞ ነው የሚቀጥል ከሆነ የክርስቶስ ፍቅር በውስጡ የለውም። ሌላው ደግሞ በጣም የሚገርማኝ ነገር የመንፈስ ቅዱስ ኃይል በውስጡ ላይ አባ አባ ብሎ የሚጨውበት የእውነት ከልጅና ከአባትና ከልጅ ጋር ያለው ግንኙነት መስመሩ የተበላሸነው ማለት ነው። ስለዚህ አንድ እውነት ልነግራችሁ ፈልጋለሁ። በእውነት ይህን ቃል ስናይ ኢየሱስን እንከተላለን፣ ኢየሱስን እናገለግላለን፣ ኢየሱስን እናመልካለን፣ ኢየሱስን እናውቃለን የምንል ሰዎች፣ አገልጋዮች፣ አማኞች ቆም ብለን ስናይ፣ ስንመለክ ከማስመሰል ህይወት መጠንቀቅ ያለብን ይመስለናል። ብዙ ቤተ ክርስቲያን ላይ ያሉ ፓስተሮች፣ ቄሶች፣ መሪዎች ብዙ ጊዜ መድረክ ላይ ሚዲያ ላይ የሚናገሩት ቃሎቻቸው እና የሚሰብኩት የሚያስተምሩ በተግባር ግን ሲኖሩ ይታያል ወይ? በእውነት እንደሚሰብኩ ናቸው ወይ? እንደሚያስተምሩ ናቸው ወይ? እንደምንናገር ነን ወይ? ቃሉ ሲፈትሸ ብዙ ሰዎች ሰዎቹ በጣም በሩቱ በሆነ ቃላቸው በጣም ቅልስልስ ብሎ ስላስተማሩ ስለሰብኩ በጣም እከሊት እከሌ ወዳለበት ልሂድ ብሎ ይሄዳሉ። ነገር ግን ሲጠጓቸው፣ እነዛ ሰዎች እነዛ አገልጋዮች እንደሚያስተምሩ ሆኖ አግኝታቸዋል ወይ? ናቸው ወይ? እንደዛ እንደሚሰብኩ እንደሚያስተምሩ ሆኖ ካልተገኙ ግብዝነት ነው። ስለዚህ ፈርሳውያን ሳይኖሩ የኖሩ ይመስላሉ። ሳይኖሩበት ሳይቆም ህዝቡ እንዲኖር ያስገድዳሉ። ይህ ግብዝነት ማስመሰል ሐዋርያቶች ህይወት ላይ እንዳይሆን ያስጠነቅቃቸዋል። ማስመሰል ህይወት ከማስመሰል ህይወት መጠንቀቅ አለባችሁ እናንተ ይላችኋል የሚነግሩት የሚናገሩት ነገር ስለዚህ፣ ነገር ግን ኢየሱስ ደቀ መዘሙርቱን ሊጠነቀቁ የሚገቡ ነገሮች ሌላው ችግር ይሄ ነው። ለህይወት አደገኛ ነው፣ ግብዝነት ማስመሰል ብዙ አይነት ስደት ሊመጣ ይችላል። ብዙ አይነት መከራ ሊመጣ ይችላል። ኢየሱስ ክርስቶስን የህይወት አዳኝ መድኃኒት አድርጎ ስንቀበል ብዙ አይነት መከራዎች ሊመጡ ይችላሉ። በገዥዎች ፊት አሳልፎ ይሰጣሉ። በዛ ሰዓት በግብዝነት በማስመሰል መካት ሳይሆን ባወቁ እውነትና ህይወት መኖር እጅግ አስፈላጊ መሆኑን ኢየሱስ ይናገራል። ኢየሱስን ኢየሱስን በሚከተሉ ሰዎች ውስጥ ምቹ የሆነ ነገር በቃ አንተ ኢየሱስን ተከትለሃል ኢየሱስን ተከትለሻል፣ እና በጣም ምቹ በሆነ እውነታ ትኖራላችሁ፣ ሳይሆን ስደት ሊመጣ ይችላል፣ መከራ ሊመጣ ይችላል፣ በገዢዎች ፊት አሳልፎ ሊሰጧችሁ ይችላል። በዚያን ጊዜ ከእናንተ መጠበቅ ያለበት ግብዝነት ማስመሰል ሳይሆን ኖራችሁ ምን መናገር እንዳለባችሁ አትጨነቁ። መንፈስ ቅዱስ ምን ማለት እንዳለባችሁ ይሰጣችኋል፣ ይናገራችኋል። ወገኖቼ አንድ እውነት ነግራችኋለሁ። ብዙ ጊዜ ግብዝነት ህይወትን የሚገል ህይወት ውስጥ ያለው የእግዚአብሔርን ሀሳብ እንዳናውቅ የሚያረግ ልንጠነቀቅ የሚገባው እነዚህ ነገሮችን ለመከተል እነዚህ ነገሮችን ማድረግ እጅግ አደገኛ ህይወትን ገዳይ እንደሆነ ኢየሱስ ክርስቶስ ደጋግሞ ደጋግሞ ደጋግሞ ይናገራል። የመንፈስ ቅዱስ ሙላት በህይወቱ ላይ ያለ ሰው ግብዝ መሆን አይችልም። በእግዚአብሔር ፊት እግዚአብሔርን የሚያስቆጣ ነገር ተከታዮች፣ አገልጋዮች ማድረግ አይችሉም። አሁን ላይ ልንሄድ ኢየሱስ እዚ ጋር ተከታዮችን ደቀ መዛሙርቱን አስጠንቅቋል። አሁን እስቲ በየቤተ ክርስቲያን በሚዲያ፣ በመድረኮች ላይ እኒ ብዙ በጣም ጥሩ ይሰብቃሉ፣ ጥሩ ያስተምራሉ፣ ጥሩ በቃ የእግዚአብሔርን ሀሳብ የሚገልጡ የሚመስሉ ሰዎች እነዛ ሰዎች ስትጠጉ ኢየሱስ እንደተመለከተ ግብዝነት ያለባቸው ሰዎች ባህሪያቸው በአሁኑ ዘመን በምንድን ነው የሚገለጠው? ስባል ከነሱ በስተቀር ሌላው እንዳይታይ በመግፋት ሌላ ሰው እንዳይቀበላቸው እነሱ የሚናገሩት ብቻ ልክ እንደሆነ ልክ ፈሪሳውያን ከግብዝነታቸው የተነሳ ንጹሕ የሆነውን ይነካሉ። ኃጢአተኞች ከኃጢአታቸው ሲነጹ አይወዱም። ደሃኒ ይለያሉ፣ ለሀብታም ስፍራ አላቸው። በጣም የሚራሩ ይመስላሉ። መድረካቸው ላይ ይናገራሉ፣ ግን አይደሉ ስትጠጉ አይደሉም። የሚሰብኩትን ህይወት አይኖሩም። የሚያስተምሩትን ህይወት አይኖሩም። የሚናገሩትን ህይወት አይኖሩም። ይህንን እነሱ ስለማይኖሩ እነሱ ብቻ መኖር ብቻ አይደለም፣ እራሳቸው የሚያደርጉትን ነገር ዮሐንስ ማነው ማቴዎስ ወንጌል ላይ ኢየሱስ ክርስቶስ አንድ ቃል ይናገራል። በጣም የሚገርመ ነገር ማቴዎስ 23 ላይ እንደዚህ ምልቃል አለ እንደዚህ የሚል ቃል አለ ማቴዎስ 23 ቁጥር 13 ላይ ኢየሱስ በጣም ከባድ ቃል የተናገረው ቃል አለ። እሱን ቃል ማንበብ ፈልጋለሁ። ማቴዎስ 23 13 ላይ እንደዚህ ላል፣ እናንተ ግብዞች፣ ጻፊዎችና ፈሪሳውያን መንግስተ ሰማያት በሰው ፊት ለምትገዙ ለምትዘጉ ወዮላችሁ፣ እናንተ አትገቡም፣ የሚገቡትም እንዳይገቡ ትከለክላላችሁ። አያችሁ፣ የሚገርመ ነገር መንግስተ ሰማያት እነዚህ ጻፊዎችን ፈሪሳውያንን ምናል መንግሥተ ሰማያት በሰው ፊት የምትዘጉ ወዮላችሁ፣ እናንተም አትገቡ፣ ሌላውም እንዳይገባ ነው የምትከለክሉት። ምን ማለቱ ነው ኢየሱስ? ሌላውም እንዳይገባ ትከለክላላችሁ፣ ይህንን በማድረጋችሁ ወዮላችሁ። እስቲ አዮቾ ብዙ ሰዎች በመሰናከል ወደ ኋላ ያሉ ሰዎች የሉም ወይ? ከቤተ ክርስቲያን ዛሬ መንግስት ሰማያት ከእውነት መንገድ ያፈከፈጉ ከእውነት መንገድ የጠፉ ከእውነት መንገድ የተበለሱ የሉም ወይ? ከተደረገው ውሸት የተነሳ ከተደረገው ማጭበርበር የተነሳ አይገቡም ወይ? አያስገቡም ወይ? የላችሁ በዚህ ምዕራፍ ላይ ኢየሱስ የሚናገረው ቃል ነው። በዚህ ስፍራ ላይ የተገለጸው ቃል ምን ማለቱ ነው? የእግዚአብሔርን ቃል በመቃወም የራሳቸውን ሀሳብ ትርጉም እየሰጡ በትውልድ ህይወት ላይ ያልሆነ ትምህርት ያልሆነ ስብከት ስህተት የሆነ ከቃሉ ጋር ያልተዛመደ ንግግር እየተናገሩ ወእናንተም አትገቡ ሌሎም እንዳይገቡ ትዘጋላችሁ ትዘጋላችሁ። የእግዚአብሔርን ቃል በመቃወም የራሳቸውን ሀሳብ ትርጓሜ እየተከተሉ ትውልድ እንዲሄዱ ያስተምራል። በራሳቸው ትርጉም ቃሉ የማይለው ይላሉ፣ ቃሉ የማይናገረው እያናገሩ አጣሞ ይሰብካሉ፣ አጣሞ ይሰብካሉ። ወገኖቼ አንድ እውነት ነግራችኋለሁ። ይህንን ሲያስተምሩ በነበሩ የሃይማኖት መሪዎችን የሐሰት ትምህርት አስተማሪዎች ስለነበሩ ኢየሱስ አወገዛቸው። በጣም መጽሐፍ ቅዱስ ላይ ብዙ ቦታ ኢየሱስ በጣም የተቃወመው ነገር ቢኖር ግብዝነት ነው። ማስመሰል፣ ሳይኖሩ መስበክ፣ ሳይኖሩ ማስተማር፣ ሳይኖሩ መናገር። ወዮላችሁ ይላል። ወይ እናንተ ማትገቡ ሌላው እንዳይገባ የምታጣምሙ። ኢየሱስን መንፈስ ማስተዋል ይገባል። እውነተኛ መንፈስን ማስተዋል ይገባል። ይህ መንፈስ ደግሞ ሁል ጊዜ በዝምታ የሚያልፍ አይደለም። ሁሉንም ነገር በዝምታ የሚያልፍ አይደለም። እውነተኛው መንፈስ ምንድን ነው የሚያደርገው? ለእግዚአብሔር ቃል መኖር እንደሚገባን ያስተምረናል። በእውነት ሁሉ ነገር ለጌታ ፍቅር ዝም ብለን እንለፍ፣ አንንከው የሚባል ከሆነ ግብዝነት ነው። ግብዝነት ነው ያልኖሩትን እንደኖሩ አድርጎ በአደባባይ ላይ በሚዲያ ላይ የተናገሩ ግን ሲጠጉ ያ ማንነት በሕይወታችሁ ለማይሸት ከሆነ ግብዝነት ነው። ለተከታዮች ጌታን እናምናለን፣ እናገለግላለን፣ እንከተላለን ለምንል ሰዎች ግብዝነት በሕይወት ካለ እየዋሹ መዋሸት ግብዝነት ነው። ቅድስና ሳይኖሩ በቅዱስ ሆኖ እንዳሉ አድርጎ መናገር ግብዝነት ነው። እየዋሹ አልዋሻው ማለት ግብዝነት ነው። ወገኖች ራስን ሳያድኑ ሌላውን ለማዳን መታገል በእግዚአብሔር ቃል ላይ ሰዎች ክርስቶስን ሳይሆን ራስን፣ እነዚህ ፈሪሳውያን ሰዎች ራሳቸውን እንዲከተሉ ነው የሚያደርጉት። እግዚአብሔርን እናውቃለን ይላሉ፣ ግን እግዚአብሔር የላከውን ልጁ ኢየሱስን አያውቁትም። ለምን ብትባል፣ የኢየሱስ ክርስቶስ መንፈስ እውነትን የሚናገር ነው። ውሸትን ውሸት ነው የምን ነው፣ ግብዝነትን የሚቃወም ነው። ስለዚህ ውሸት አለ። የእግዚአብሔር ቃል አንድ ነገር ይናገራል። በእያንዳንዱ ሁኔታ ላይ የምንኖር ሰዎች ከገሃነም ፍርድ ለማምለጥ እንዲሁም ማቴዎስ 23 ላይ እንደተናገረው ቃል መሰረት የእግዚአብሔርን ቃል በትክክል ለመኖር እራሳችን ማንለውጥ ከሆነ ፍርድ አለ። ይህንን ነው ስናገር፣ ኢየሱስ አሁንም ስናገር እዚያ ማቴዎስ 23 ቁጥር 33 ላይ እናንተ የእባብና የፉኝ ልጆች ከገሃነም ፍርድ እንዴት ታመልጣላችሁ? ይላል። ማምለጥ አለባችሁ። ለምን? ስለዚህ እናንተ ነቢያት፣ ጠበበኞች፣ ጸሐፊዎች ወደ እናንተ ላኩት፣ ከእነርሱ ትገድላላችሁ፣ ትሰቅላላችሁ፣ እነሱን ታጠፋላችሁ። ስለዚህ ትናንትና የመጡ ነቢያተውን የገደላችሁ ዛሬም ለመግደል ትፈልጋላችሁ። ከዘላለም ፍርድ ማን? ግብዝነታችሁ ማስመሰልን አስወግዱ። አታስመስሉ። አሁን በእውነት ማስመሰል የለም ወይ? እኛ አገር ላይ በምድር ባለችው ቤተ ክርስቲያን እናምናለን፣ ኢየሱስን እንከተላለን በምንል ሰዎች ማስመሰል የለም ወይ? ሳንወድ እክልዬ ወዳለው ሳንኖር እንደ ኖር አድርጎ መናገር እንደገና ጌታ ሳይገለጥ እንዲህ እኮ ብሎ ነበረ ጌታ ብሎ አስመስሎ መናገር የለም ወይ? ግብዝነት የእኛ ቤተ ክርስቲያን ብዙ አገልጋዮችን ብዙ ክርስቲያኖችን እያፈራች ወደ ወይም መንግስቱ እያመጣች ታደራጃለች እንዲ ታረጋለች ሀብታምና ድሃ የተባለ የለም አንድ ነው ውሸት ቤተ ክርስቲያን ውስጥ በየቦታ ውስጥ ቢፈተሽ ዛሬ የመጣ ሀብት ያለው ስፍራ ይሰጣል ሀብታሞች በዛ ሰን ስፍራ ስለሚሰጣቸው ድሃ ማንም ማስጠቀም ነበረ የፈሪሳውያን ህይወት እንደዚህ ማስመሰል ግብዝነት ያኖሩትን ህይወት በሃይማኖት ሃይማኖት መሪዎች ናቸው ሃይማኖት መሪ ስለሆኑ አላለፋቸው ኢየሱስ ግብዞች አለ። አጥብቆ የተቃወሙ ነገር መጽሐፍ ቅዱስ ለኢየሱስ ቢኖር የፈሪሳውያን እነሱ ሃይማኖት ስርዓት ስለፈሰሙ በስርዓታቸው አልታለለም። በማያምኑ ሰዎች ፊት የክርስቶስ ተከታዮች መሆናችን እንዴት አድርገን መግለጥ ያለብን?